ስሜ አደፍርስ ኮራ እባላለሁ። የቂርቆስ ክፍለ ከተማ የዲሞክራሲ ስርዓት ግንባታ ጽህፈት ቤት ኃላፊ ነኝ። ለሞላው የክርስትና እምነት ተከታዮች እንኳን አደረሳችሁ፣ እንኳን አደረሰን እላለሁ። በፓርቲያችን እሳቤ መሰረት በክፍለ ከተማችንም ሆነ በከተማችን ውስጥ ብዙ ስራዎች ተሰርተዋል። በዋነኝነት እንደ ክፍለ ከተማችን አብሮነትን ወንድማማችነትን ከሚያለያየን ይልቅ አንድ ከሚያደርግን ላይ እያተኮረን እየሰራን ያለ ነው። ህዝባችን አንድ ላይ ሆኖ ትኩረቱ ልማት ላይ ትኩረቱ እድገት ላይ ትኩረቱ የቀጣይ ብልጽግናችን እጣ ፋንታ የሚወስኑ ጉዳዮች ላይ አድርጎ በጋራ ግብ ላይ ሆነን ስንሰራ ከርመናል። ብሔራዊነት፣ ገዢ ትርክት፣ እነዚህ ዋነኛ ዋነኛ የሰራናቸው ናቸው። በሁለተኛው እንግዲህ የሰው ተኮር ስራዎች እየሰራናቸው አሉ። ሰው መጀመሪያ ለሰው መስጠት አለብን ለዜጋ ክብር ነው ብለን ለዜጎች የሰራናቸው ስራዎች በጣም ሰፊ ናቸው ቤት ማደስ የነበሩ የፕላስቲክ ቤቶችን በጣም ሻንቲ የሆኑ ቤቶችን አፍርሰን ገንብተን ለተጠቃሚዎች አስተላልፈናል ይሄ ደግሞ የሰራናቸው በጣም ደጋግ ባለሀብት ከሆኑ ልበቀና ከሆኑ ሰዎች ጋር በጋራ በመሆን ነው የሰራ ነው ከመንግስት ካዝና ሳይወጣ ከሰው ለሰው የሰራናቸው ስራዎች ነው በሁለተኛው እንግዲህ ትላልቅ ፕሮጀክቶች በክፍለ ከተማችን ውስጥ አሉ በዋነኝነት የሚጠቀሰው ኮሪደር ነው። የኮሪደር ስራ ቂርቆስን በብዙ ቦታ የሚነካት ነው። ይህንንም ከህዝባችን ጋር በመሆን ቂርቆስ የአዲስ ፈርጥ እንድትሆን ለማድረግ የሰራ ናቸው። በጣም ሰፊ ስራ ናቸው። ይህም ህዝባችን ወጣቱም፣ ሴቱም ሁሉም በጋራ በመረባረብ ሰፊ ስራዎች ሰርተናል። አሁን ላይ ደግሞ የወንዞች ዳርቻ ከአምባሳደር እስከ ፒኮክ ያሉ በጣም የቆሸሹ አካባቢዎች ለሰው ልጅ የማይሆን የነበረውን ለሰው እንዲሆን አድርገን እያበጀን ወደ ራሱ ማንነት ወንዞች ወደ ራሳቸው ማንነት እንዲመለሱ አድርገን ለሰዎች እያበጀን እየሰራን ነው። በቀጣይም እነኚህ ስራዎች አጠናክረን የምንቀጥል ይሆናል። እነኚህ ሁሉ የሰራናቸው ስራዎች ከፓርቲያችን እሳቤ ከፓርቲያችን ስትራቴጂ የተቀዱና በቀጣይም የምናከናውናቸው ይሆናል። አብሮነት ጋር በተያያዘ የእምነት ተቋማቶች እርስ በርስ እንዲደጋገፉ እንዲተባበሩ፣ አንዱ ለአንዱ ተከባብረው እንዲኖሩ ዜጎች እርስ በርስ እንዲከባበሩ የሰራናቸው ስራዎች በጣም ሰፊ ናቸው። በዋነኝነት የሚጠቀሰው በክፍለ ከተማችን ውስጥ የተለያዩ ኢቨንት ማዕከል ነው። አንደኛው የመስቀል ነው። መስቀልን በሰላም በፍቅር በአንድነት በአብሮነት ሁሉም ተባብሮ እንዲከበር አድርገናል። እንዲሁም የጥምቀት በዓል ነው። የጥምቀት በዓል ላይ ሁሉም እምነቶች በዋነኝነትም የሙስሊም ወንድሞቻችን እህቶቻችን የክርስትና እምነት ተከታዮቻቸውን መንገድ ላይ እያዩ እንኳን አደረሳችሁ እንኳን አደረሰን እያሉ ያላቸውን እያካፈሉ የነበረን እሴት እያጠናከሩ የሄዱበት ሁኔታ እጅግ በጣም የሚያኮራ ነው። ይሄ በቂርቆስ ብቻ ሳይሆን በዓለምም በተለያዩ አካባቢዎችም እንደ አርያነት የሚያስመሰግን ስራ መሆኑን እና ስራው እየሰፋ መሆኑን የሰራንበት በማዕድም አጋራት አንዱ ሌላውን ያለውን ማካፈል ጎረቤቱን እንኳን አደረሰ ጦሙን እንዳያድር እንኳን አደረሳችሁ ብሎ መልካም ነገርን ለዜጎች ለትውልዶች ማስተጋባት መቻለን ማካፈል መስጠትን የቻልንበት ሁኔታ ነው ያለው። ይሄ ጥገኝነትን ወይም ተረጅነትን የሚያበረታታ ሳይሆን ማካፈልን፣ መስጠትን ትውልድ እንዲለምድ ንፉግ ሳይሆን መስጠት ማካፈል፣ የሚችል መስጠት የሚችል ነገን የሚያስብ አብሮኖርን የምችል ትውልድን ለማፍራት በእጅጉ የሚጠቅመ መሆኑና በአብዛኛው ደግሞ ትልቅ ለውጥም የመጣበት ሁኔታ ነው ያለው። ከዚህ ተነስቶ በአሁኑ ሰዓት ብዙ ባለሀብቶች፣ ብዙ ወጣቶች፣ ብዙ ሴቶች በጋራ ሆኖ ይህን እኛ የጀምር ነው እንሽሽን። ወጣቶች ዛሬ በየአካባቢው በየሰፈሩ እናቶቻቸውን አባቶቻቸውን ማዕድ እያጋሩ ነው ያሉትና ይሄ በጣም የሚያኮራ ነው። ይሄን አጠናክረን እንሄዳለን። በአብነት የሚጠቀሱ ወጣቶች አሉ። በየአካባቢ 34 ሜዳ ወጣቶች፣ ፍላሚንጎ አካባቢ፣ ደንበል አካባቢ እንዲሁም ጨርቆስ ወረዳ አምስት ቄራ አካባቢ ያሉ ወጣቶች በጋራ ሆኖ እናቶቻቸውን አባቶቻቸውን ማዕድ እያጋሩ ነው ያሉት እና ይሄ የነበረና የሚቀጥል ነው። ይህን አጠናክረን ከወጣቶች ከባለ ሀብቶች ጋር የምንቀጥል መሆኑን አሳስባለሁ። ከልብ አመሰግናለሁ። በድጋሚ መልካም በዓል ላለሁ